German Matador anti-tank system being used by Israel's army in Gaza. ከአሜሪካ ቀጥሎ ለእስራኤል ግዙፍ የጦር መሳሪያም አቅራቢ ናት ጀርመን። በጋዛ ጦርነት ሳቢያም ለእስራኤል የምታደርገውን የመሳሪያ ሽያጭ ባለፈው ነሐሴ ማቆሟ ሲታወስ አዲስ በተደረሰው ተኩስ አቁም ጋዛም በአንጻራዊነት ወደ ሰላም እየተመለሰ በመሆኑ እስራኤል ላይ የተጣለው እገዳ እንዲነሳም ወስኛለሁ ብሏል የጀርመን መንግስት። እገዳው በቀጣዩ ሳምንት ደረጃ በደረጃ መነሳት የሚጀምር ሲሆን፣ በጋዛ ያለውን ሁኔታ እያጠናን ውሳኔ እንሰጣለን ሲል ገልጧል የመንግስት ቃል አቀባይ በጋዛም የተኩስ አቁም ተከብረው እንዲቆይና የእርዳታ እንቅስቃሴ ተጠናክሮ እንዲቀጥል ጀርመን ጽኑ ድጋፍ ትሰጣለች በማለትም አክሏል። የጀርመን ቻንስለር ፍሬድሪክ ሜርዝ በእስራኤል ላይ የመሳሪያውን እገዳ ይፋ ሲያደርጉ ከራሳቸው ከወግ አጥባቂ ፓርቲ ሳይቀር የሰላ ትችት ገጥሟቸው እንደነበር ይታወሳል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር የጀርመንን ውሳኔ በማድነቅ ሌሎች በእስራኤል ላይ ማዕቀብ የጣሉ መንግስታት ተመሳሳይ እርምጃ እንዲወስዱ ጠይቀዋል። ጀርመን ለእስራኤል በስፋት ጦር መሳሪያ ከሚያቀርቡ ዋነኛ ሀገሮች አንዷ ስትሆን ከ2019 ጀምሮ ባሉ ሦስት ዓመታት የጸረ ታንክ ቦምቦችና ጥይቶችን ጨምሮ እስራኤል ከውጪ ካስገባችው ጦር መሳሪያም 30 በመቶውን መሸፈኗ ይነገራል። ይህ በእንዲህ እንዳለ የመንግሥታቱ ድርጅት ጸጥታው ጥበቃ ምክር ቤት በፕሬዝዳንት ዶናልድ ትራምፕ የጋዛ የሰላም ዕቅድ ላይ የድጋፍ ውሳኔ ማሳለፉ ተነግሯል። ሮይተርስና አልጀዚራ ሌሊቱን ባሰራጩት ዘገባም የትራምፕን የሰላም ዕቅድ ለመደገፍ የቀረበውን ረቂቅ በአብላጫ ድምፅ አጽድቋል። የረቂቁ መጽደቅ በጋዛ ዓለም አቀፍ አረጋጊ ኃይል እንዲሰፍር ፈቃድ የሚሰጥ ነው ተብሏል። ዓለም አቀፉ ኃይል በጋዛ የሽግግር አስተዳደር እንዲመሰረት የሚያደርግ ሲሆን ባረጋጊው ኃይል ለመሳተፍ ፈቃደኛ የሆኑ ጥቂት አገሮች መኖራቸውን የአሜሪካ ባለስልጣናት ገልጸዋል። ሐማስ ረቂቁን አደገኛናም ጋዛ ሰርጥ በዓለም አቀፍ ስልጣን ስር እንዲገዛ የሚያደርግ የፍልስጤምን ሉዓላዊነት የሚጥስ ነው ሲል አጣጥሏል።